ምዕመናን ይቅርታንና ምህረትን ያገኙ ዘንድ በደብረ ዘይት በዓል ሳይወሰኑ ለንስሀ መቅረብ ይጠበቅባቸዋል ሲሉ የብሉያትና ሐዲሳት ትርጓሜ መምህሩ ለዓለም ብርሃኑ አሳሰቡ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የደብረ ዘይት በዓል በድምቀት እየተከበረ ነው። መልሰው ቸርነት ዝርዝር ዘገባለው። መጨረሻው ቀን ይህንን ይመስላል። በጸሎት የተጋየጸና ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ሲሆን ከኢየሩሳሌም በስተ ምስራቅ ጥቂት ኪሎ ሜትር ራቅ ብሎ የሚገኝ ተራራ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት የአብይ ጾም እኩሌታ በሚውልበት እሁድ አምስተኛው ሳምንት የደብረ ዘይት በዓል በእምነቱ ተከታዩ ዘንድ በደመቀ ሁኔታ ይከበራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምታከብራቸው ዘጠኙ ንዑሳን በዓላት መካከል አንዱ ደብረ ዘይት ነው። በዚህ ዕለት የጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም መምጣት ነገረ ምጽአቱ ይነገርበታል ይላሉ በደብረ ማርቆስ ከተማ በወሬ መስቀልማ ቅዱስ ገብርኤል ቤተ ክርስቲያን የብሉያትና ሐዲሳት ተርጓሚ መምህሩ ለዓለም ብርሃኑ ደብረ ዘይት ማለት የወይራ ተራራ ማለት ነው። በኢየሩሳሌም ውስጥ የሚገኝ አንድ ከፍ ያለ ተራራ ነው። እዚያ ላይ ሆኖ ጌታ እንዲያውም መአልተ ይምሄር በምኩራ ወሌሊት የበይት ውስጥ ደብረ ዘይት ይላል። ቀን ቀን በምኩራ ሲያስተምር ይውል ነበር። ሌሊት ሄዶ ያድር የነበረው ደብረ ዘይት ዋሻ ነው ያንኛው። የኋላም ደግሞ መገለጫው እሱ ነው ብላ ቤተክርስቲያናችን ስያሜውን በሱ ሰይመዋለች ማለት ነው የጌታን መምጣት እንግዲህ የማያልፍ የመሬት አካል እኮ የለም፣ ግን ሲያልፍ ጌታ ምእመናንን የሚሰበስብበት ቦታ ነው ብላ ማይከለ ምድር ነውና እሱን በዚያ ስያሜ ሰይመዋለች ማለት ነው። ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ምጽቱን እንዳስተማረ የሚነገርበት ሳምንት ነው። ደብረዘይት አባት ልጆቹን የሚሰበስብበት እና የሰው ልጆች ከስሯቸው መጥፎ ተግባራት የሚወጡበት ለመልካም ተግባር ራሳቸውን የሚያዘጋጅበት ጊዜ መሆኑንም መምህር ለዓለም ብርሃኑ ያስረዳሉ። ጌታ ደብረ ዘይት ላይ እንደሚመጣ በመጽሐፍ ተቀምጧል። የጌታ ምጽአት የሚታወስበት ነው እና እንደ በኛ ቤተክርስቲያን ልዩ ትውስት አለ ይሄ ነሳሂ ከነሳሂው ጋር ወይም ንስ አባት አባት ልጆቹን የሚሰበስብበት ነው። ጌታ ምዕመናንን የሚሰበስብበት ሰዓት አይደል? አባት ልጁን ሰብስቦ ልጆቹን ሰብስቦ የሚያስተምርበት ሰዓትም ነው። በጥላቻ በተንኮል የሚኖረውን ከተንኮል ከምቀኝነት፣ ከዚህ አውጥቶ በፍቅር በአንድነት እንዲኖር ማዘጋጃ ጊዜ ነው። ይሄ አሁን እንደውም መጣው አባት ይህን ሰርቻለሁ ኃጢአት የኒቅረ ላይ ዘንድ ከእግዚአብሔር ታረቅ ዘንድ ንስሐ ስጠኝ ይላሉ። ማለት የሃይማኖቱ ተከታዮች ያለ ቅድመ ሁኔታ ያሳለፏቸውን በጎ ያልሆኑ ተግባራት ለንስሐ አባቶቻቸው የሚነግሩበትና ወደ እግዚአብሔር እንዲቀርቡ የሚደረግበት ጊዜ መሆኑንም አስገንዝበዋል። ሁሉም ሳይፈራ ሳያፍር ለአባቱ ሄዶ ኃጢአቱን የሚናዘዝበት ከአባቱ ጋር የሚገናኝበት አባታችን የዚህ የመሬት እንደራሴያችን መምህረ ንስሐው ነው መምህረን ሳው ደግሞ የእግዚአብሔር እንደራሲ ነው። ያን ሁሉ አዘጋጅቶ ለማን ያቀርባል? ለዋናው ለአባታችን ለክርስቶስ ያቀርባል እና ወደ ክርስቶስ የመቅረብም ጊዜ ነው። እሱን የምናስታውስበት ነው። ምጻቶቹ ብዙ ናቸው፣ ግን ለእያንዳንዱ የሚመጣበትን ጊዜውን በመጨረሻው ምጻት ሰብከን እናስታውሰዋለን ማለት ነው። ደብረ ዘይት በበጎ ስራ በክርስቲያናዊ ስነ ምግባር ተከብሮና ታስቦ እንደሚሉ የተናገሩት መምህር ለዓለም ብርሃኑ ምእመናን ከሰሯቸው በእግዚአብሔር የማይወደዱ ተግባራት ይቅርታና ምህረትን ያገኙ ዘንድ በደብረ ዘይት ሳይወሰኑ ለንስሐ መቅረብ ይጠበቅባቸዋል ብለዋል። የግድ የንስሐ ጊዜና ገደብ አይሰጠውም። ሁሌም አንድ ተነሳይ እንደ ከዚህ በተለይም በዚህ ባለንበት ክፉ ዘመን የትኛውም ከመምህረ ንስሐው መለየት የለበትም። ደብረ ዘይትን ብቻ ሊያስታውስ አይገባም። ግን ምናልባት ያልተሳካለት እኮ የደብረ ዘይትን መቅረት የለበትም። ግን ሁልጊዜም ከህይወቱ መለየት የለበትም።